በስመ አብ ወወልድ ወመንፈስ ቅዱስ አሃዶ አምላክ አሚን። ድርሳነ ቅዱስ ገብርኤል ዘወርኃ መጋቢት። አንድነቱ ሦስትነቱን ሳይጠቀልለው፣ ሦስትነቱ አንድነቱን ሳይከፋፍለው በአንድነቱና በሦስትነቱ ጸንቶ የሚኖር ረቂቅ ባህሪውን ተመራምሮ ሊደረስበት የማይቻል ሊያበድሉት የማይሻ ሊከፍሉት የማይቻል ያየው የሌለ የሚያዘው የማይኖር በቸርነቱ ብቻ የተራበውን የሚመግብ የተጠማውን የሚያጠጣ የሚያረካ መግዛት ለእርሱ ብቻ የሚገባው ይቅርታና ምሕረቱን ከእኛ ያላራቀ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በመጋቢት 19 ቀን የሚነበብ የሚጸለይ የቅዱስ ገብርኤል ድርሳን ይህ ነው። ጸሎቱና በረከቱ አማላጅነቱ በሁላችን የክርስቲያን ወገኖች ላይ አድሮና ጸንቶ ይኑር ለዘላለሙ አሜን።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 ቅዱስ ኤፍሬምም የሠራዊት ጌታን በወለደችው በድንግል ፊት በታላቅ ክብር ባየው ጊዜ ደስታን የተመላህና መልካም የምሥራች ዜና ያመጣ ቅዱስ ገብርኤል ሆይ ወደ እኛ የመጣ የጌታ ልደት ሰበክልን ለድንግል ማርያምም ያለመለወጥ ተወልጃለሽ ብለህ ነግረሃታልና ለአንተ የተሰጠ ክብር ታላቅ ነው ሲል በረቡዕ ውዳሴ ማርያም እንዳከበረው እኛም እናክብረው ወደ ቀድሞ ነገራችን እንመለስና እመቤታችን ቅድስት ድንግል ማርያም በቤተ ዮሴፍ ሳለች ለቤተ መቅደስ መጋረጃ የሚሆን ወርቁን ከሐር ጋር እያስተባበረ የትፈትል ነበረ። ከዕለታት በአንደኛው ቀን በናዝሬት ክፍል በሚገኝ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 አንቺ የምትወልጂው ሴቶች እንደሚወልዱት አይደለም፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል እንጂ ከአንቺ የሚወለደውም ቅዱስ ነው አላት። እርሷም የእግዚአብሔር አገልጋዩ እኔ እነሆ አለው፣ ሰውነቴም በእጁ የተያዘች ናትና እርሱ የወደደውን በኔ ላይ ያድርግ ብላ ለመልአኩ መለሰችለት። ይህንንም ምክንያት አድርጎ ከሦስቱ አካላት አንዱ አካላዊ ቃል ከላይ ከሦስትነቱ ሳይጎድል ከታች አራተኛ ሳይታከልበት በፍጹም አካል ወርዶ ከስጋዋ ስጋ ከነብሷ ነፍስ ነስቶ ሰው በመሆን ሕፃናትን የፈጠረ እርሱ ቀዳማዊ አካላዊ ቃል በግዕዘ ሕፃናት በማሕፀኖ አደረ ተቀረጸ። ወንጌላዊው ቅዱስ ዮሐንስ በማይመረመር ተዋህዶ ባሕርየ መለኮቱ ሳይለወጥ ቃል ስጋ ሆነ ብሎ እንደተናገረ፣ መጽሐፍም እንዳረጋገጠው የሁለቱም ተዋህዶ ሊመረምሩት ፈጽሞ የሚቻል አይደለም። ከዕለተ ፅንሰቱ እስከ ዕለተ ልደቱ ዘጠኝ ወር ከአምስት ቀን ከሆነ በኋላ ቅድመ ዓለም ከሰማያዊ አባቱ ያለ እናት እንደተወለደ እንዲሁም ድኅረ ዓለም ማኅተበ ድንግልና ሳይለወጥ ከብቻዋ ከምድራዊት ድንግል ያለ አባት ተወለደ። ስለዚህ ነገር ነቢዩ ኢሳይያስ እነሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ተወልዳለች ብሎ እንደ ተናገረ ከአብ ሲወለድ በመለኮቱ መለወጥ እንዳላገኘው ከድንግል በተወለደ ጊዜ ማኅተበ ድንግልና አልተለወጠም። ዳግመኛም ነቢዩ ሕዝቅኤል ከሃያላን ጌታ በስጥቀር የገባባት የሌለ እርሱ ግን እንደተቆለፈች ገብቶ እንደተቆለፈች ይወጣል አባት በምሥራቅ በኩል የተቆለፈች ደጃፍ አየው ብሎ ተናገረ። ወደ ቀድሞ ነገራችን እንመለስና በዚያን ጊዜ ቀንና ማታ እየተፈራረቁ የዚያን አገር መንጋ ተግተው የሚጠብቁ እረኞች ነበሩ። መልአከ እግዚአብሔር ቅዱስ ገብርኤል ከእነርሱ ዘንድ መጥቶ በቆመ ጊዜ የእግዚአብሔር ብርሃን በላያቸው ላይ ወርዶ ስለበራ ታላቅ ፍርሃት አደረባቸው። የደስታ መልአክ ቅዱስ ገብርኤል ግን አይዟችሁ አትፍሩ ለእናንተም ለሕዝቡ ሁሉ የሚሆን ታላቅ የምሥራች ልነግራችሁ መጥቻለሁና አላቸው እነሆ ዛሬ በዳዊት ከተማ መድህን ተወልዶላችኋል ይኸውም ክቡር የሚሆን ጌታ ኢየሱስ ክርስቶስ ነው የዚህ ምልክቱ ሕፃኑ ወይም ብላቴናው በጨርቅ ተጠቅልሎ አውራ ጣቱ ታስሮ በበረት ተኝቶ ታገኙታላችኋል አላቸው። በዚያን ጊዜም ከቅዱስ ገብርኤል ጋር ብዙ የሰማይ ጭፍሮች በቅጽበት ተገልጠው በሰማይ ለእግዚአብሔር ምስጋና ይሁን በምድርም ለሰው ልጅ ደህንነትና ሰላም ወረደ እያሉ አመሰገኑ። ማኅበረ መላእክትም ከእረኞች ጋር በመተባበር በአንድ ቃል ምስጋና አቀረቡ። መላእክትም ከእነርሱ ዘንድ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 እግዚአብሔርን እያመሰገኑ ወደ መጡበት ተመለሱ። በሊቀ መላእክት ቅዱስ ገብርኤል የምሥራች ባይነት ምክንያት በመቤታችን በቅድስት ድንግል ማርያም ላይ ለተገለጹ ልዩ ልዩ ምስጢራት አንክሮ ይገባል። ይኸውም ከብዙ በጥቂቱ አንደኛ፣ ያለ ዘርአ ብእሲ የመለኮት መጸነስና ያለተፈቶ ማፀን የጌታ መወለድ፣ ሁለተኛ፣ ዘመን በማይቆጠርለት ጻናፍ ከድንግል ጡት ወተት መፍሰስ ሦስተኛ፣ እግዚአብሔር ለመረጣቸው ለመቅደሰ ካህናት ያልተደረገ ለከብትረኞች ሰማያዊ ምስጢር መገለጥ። አራተኛ፣ ከፋርስ አገር እስከ ቤቴልሔም ድረስ የጥበበኞች በኮከብ እየተመሩ መሄድ ናቸው። ጸሎቱና በረከቱ አማላጅነቱ ሁሉ በሁላችን የክርስቲያን ወገኖች ላይ አድሮና ጸንቶ ይኑር ለዘላለሙ አሜን። አማላጅነቱ ከሁላችን የክርስቲያን ወገኖች ጋር ይሁንና የመላእክት አለቃ ቅዱስ ገብርኤል ያደረገው ታምር ይህ ነው። በአንዲት አገር ከሚኖሩ ንጉሥና ንግሥት ጋር አብራቸው የምትኖር አንዲት ሴት ልጅ ነበረቻቸው። በንጉሡም ቤተ መንግሥት ውስጥ አብራሲት የሚባል አንድ አስማተኛ ነበረ። እርሱም የንጉሡ ልጅ በውበቷ ስለማረከችው ትክ እያለ ይመለከታትና በልቡ ይመኛት ነበረ። ከለታት በአንደኛው ቀንም ተገናኛትና ጸነሰች። መልኩ ያማረ ወንድ ልጅም ወለደች። ንጉሡ ግን የአብራሲትንና የልጁን አድራጎት ፈጽሞ አያውቅም ነበረ። ከዚህ በኋላ አብራሲት ልጁን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 አካላዊ አቋሙ የተከመረ ፍም ይመስላል። ርእየተ ገጹ ወይም ደግሞ ፊቱ እንደ ሰው ነው። ግርማው እጅግ ያስፈራል። ድምፅ ወይም ደግሞ አነጋገሩ ነፋስ በተነሳ ጊዜ ማዕበል ከወዲያ ወዲህ እያለ ሲያማታው እንደሚጫወት የባህር ንውጽውጽታ ነው። እነሆ እኔ እርሱን በምመለከትበት ጊዜ ከድንጋፄ የተነሳ ከፊቱ እወድቅ ነበረ። ነገር ግን እርሱ ከወደኩበት አንስቶ እኔ በእግዚአብሔር ፊት የምቆም የመላእክት አለቃ ቅዱስ ገብርኤል ነኝና፣ አይዞ አትፍራ ይለኛል። ዳግመኛም እንሆ ከተወለድኩበት ቀን ጀምሮ እስከ ዛሬ ድረስ ከአንተ ጋር ነበርኩ፣ ወደፊትም ባለ ዘመን ሁሉ ከአንተ ሳልለይ ይኖራለሁ። ለስምህም ከፍተኛ ማድረግ ወይም ደግሞ ክብር ይሰጠዋል፣ አለኝ። አስማተኛው አብራሲትም ከንግሥቲቱ ጋር ሆነው ይህንን የልጁን ነገር በሰሙ ጊዜ ፈጽመው አደነቁ። ነገር ግን ስለ ሁኔታው ፍርሃት አደረባቸው። ሊቀ መላእክት ቅዱስ ገብርኤልም አስቀድሞ እንደተናገረው በዘመኑ ሁሉ ሲጠብቀው ኖረ። ጸሎቱና በረከቱ አማላጅነቱ በሁላችን የክርስቲያን ወገኖች ላይ አድሮና ጸንቶ ይኑር ለዘላለሙ አሜን። በረከቱ ቸርነቱ ከሁላችን ክርስቲያን ወገኖች ጋር ለዘላለም ይኑርና ጌታ በተሰቀለ ዕለት የቤተ መቅደሱን መጋረጃ ከላይ እስከታችን እንዴት እንደሰነጠቀው የሚናገር የመላእክት አለቃ የቅዱስ ገብርኤል ታምሪህ ነው። እጅግ አድርጎ የሚወደውን በመኳንንትና በመላእክት ላይ መስፍን አድርጎ የሾመውን እንዲሁም ደግሞ በኋላኛው ዘመን ለምስጢረ ልደቱ ታማኝ አድርጎ ወደዚህ ዓለም የላከውን ጌታ ኢየሱስ ክርስቶስን በእንጨት ላይ ተሰቅሎ በብረት ተቸንክሮ ባየ ጊዜ ይህን ግን የመላእክት አለቃ ቅዱስ ገብርኤል ሊታገሥ አልተቻለውም። ስለዚህ በቁጣ ተነስቶ ሰይፉን መዘዘና የሰቀሉትን ሊያጠፋቸው ዳሩ ግን የእግዚአብሔር ቸርነት ስለከለከለችው በያዘው ሰይፍ የምኵራቡ ወይም ደግሞ የቤተ መቅደሱን መጋረጃ ከላይ እስከታች ለሁለት ሰነጠቀው። ስለእኛ ሲል የተሰቀለ የፈጣሪ የክርስቶስ ቸርነቱ ባይከለክለው ኖሮ ዓለም እስከምታልፍ ድረስ ባልታገሰም ነበረ። ረድኤቱ፣ አማላጅነቱ፣ ቸርነቱ በሁላችን የክርስቲያን ወገኖች ላይ አድሮና ጸንቶ ይኑር።